በስምአብ ወወልድ መንፈስ ቅዱስ አሐዱ አምላክ። መጽሐፈ መክብብ ምዕራፍ ስድስት ከፀሐይ በታች ያየሁት ክፉ ነገር አለ፣ እርሱም በሰው ላይ እጅግ የበዛ ነው። እግዚአብሔር ለሰው ሀብትንና ጥሪትን ክብርንም ሰጠው፣ ከወደደውም ሁሉ ለሰውነቱ የከለከላት የለም። ነገር ግን ሌላ ሰው ይበላዋል እንጂ ከእርሱ ይበላ ዘንድ እግዚአብሔር አላሰለጠነውም። ይህም ከንቱና ክፉ ደዌ ነው። ሰው መቶ ልጆች ቢወልድ ብዙ ዘመን በሕይወት ቢኖር ዕድሜውን ብዙ ዓመት ቢሆን ነገር ግን ነፍሱ መልካምን ባትጠግብ መቃብርንም ባያገኝ እኔ ስለ እርሱ ከእርሱ ይልቅ ጭንጋፍ ይሻላል አልኩ። በከንቱ መጥቷል፣ በጨለማም ይሄዳል፣ ስሙ በጨለማ ይሸፈናልና ደግሞም ፀሐይን አላየም አላወቀምም። ስለዚህ ከዚያ ይልቅ ለዚህ እረፍት አለው። ሺህ ዓመት ሁለት ጊዜ በህይወት ቢኖር መልካምንም ባያይ፣ ሁሉ ወደ አንድ ስፍራ የሚሄድ አይደለምን? የሰው ድካም ሁሉ በአፉ ነው፣ ነፍሱ ግን አጠግብም። ካላዋቂ ይልቅ ለጠቢው ጠቅሞ ምንድን ነው? በሕያዋን ፊትስ መሄድን ለሚያውቅ ለድሃ ጥቅሙ ምንድነው? በአይን ማየት በነፍስ ከመቅበዝበዝ ይሻላል። ይህ ደግሞ ከንቱ ነው፣ ነፋስንም እንደ መከተል ነው። የሆነ ሁሉ ነሆ ስሙ አስቀድሞ ተጠራ፣ ሰውም እንደሆነ ታወቀ። ከርሱም ከሚበረተው ጋር ይፋረር ዘንድ አይችልም። ከንቱን የሚያበዛ ብዙ ነገር አለና ለሰው ጥቅሙ ምንድን ነው። ሰው በከንቱ ወራቱ ቁጥርና እንደ ጥላ በሚያሳልፈው ዘመኑ በህይወቱ ሳለ ለሰው የሚሻለውን የሚያውቅ ማን ነው? ወይስ ለሰው ከፀሐይ በታች ከእርሱ በኋላ የሚሆነውን ማን ይነግረዋል። መጽሐፈ መክብብ ምዕራፍ ሰባት ከመልካም ሽቱ መልካም ስም ከመወለድ ቀንም የሞት ቀን ይሻላል። ወደ ግብዣ ቤትም ከመሄድ ወደ ልቅሶ ቤት መሄድ ይሻላል፤ እርሱ የሰው ሁሉ ፍጻሜ ነውና ሕያውም የሆነ ይህን መልካም ነገር በልቡ ያኖረዋል። ከሳቅ ሐዘን ይሻላል፤ ከፊት ሐዘን የተነሳ ልብ ደስ ይሰኛልና የጠቢባን ልብ በልቅሶ ቤት ነው፣ የሰነፎች ልብ ግን በደስታ ቤት ነው። ለሰው የሰነፎችን ዘፈን ከሚሰማ ይልቅ የጠቢባንን ተግሳጽ መስማት ይሻለዋል። ከደስታ ከድስት በታች እንደሚቃጠል እሾህ ድምፅ የሰነፍ ሳቅ እንዲሁ ነው። ይህም ደግሞ ከንቱ ነው። ግፍ ጠቢብን ያሳብደዋል፣ የልቡንም ትዕግሥት ያጠፈዋል። የነገር ፍጻሜ ከመጀመሪያው ይሻላል፣ ታጋሽም ከልብ ትዕቢተኛ ይሻላል። በመንፈስ ለቁጣ ችኩል አትሁን፣ ቁጣ በሰነፎች ብብት ያርፋልና። ከዚህ ዘመን ይልቅ ያለፈው ዘመን ለምን ተሻለ ብለህ አትናገር፣ የዚህን ነገር በጥበብ አጠይቅምና። ጥበብ ከርስት ጋር መልካም ነው፣ ፀሐይንም ለሚያዩ ሰዎች ትርፍን ይሰጣል። የጥበብ ጥላ ከብር ጥላ ይሻላል፣ የጥበብንም እውቀት ማብዛት ገንዘብ ላደረጋት ሕይወትን ትሰጠዋለች። የእግዚአብሔርን ሥራ ተመልከት፤ እግዚአብሔር ጠማማ ያደረገውን ማን ሊያቃናው ይችላል? በመልካም ቀን ደስ ይበልህ፣ በክፉም ቀን ተመልከት፤ ሰው ከእርሱ በኋላ መርምሮ ምንም እንዳያገኝ እግዚአብሔር ይህንም ያንም እንደዚያ ሰራ። ጻድቅ በጽድቁ ሲጠፋ ሀጥም በክፋቱ ሲኖር ይህን ሁሉ በከንቱ ዘመኔ አየሁ። እጅግ ጻድቅ አትሆን፣ እጅግም ጠቢብ አትሆን እንዳትበድል። እጅግ ክፉ አትሆን፣ ልከኛም አትሆን ያለ ጊዜ እንዳትሞት። ይህም ብትይዝ ለአንተ መልካም ነው። በዚህም እጅህን አታርክዝ፣ እግዚአብሔርን የሚፈራ ከሁሉ ይወጣልና። በከተማ ከሚኖሩ አስር ገዢዎች ይልቅ ጥበብ ጠቢብን ትረዳዋለች። በምድር ላይ መልካምን የሚሰራ ኃጢአትንም የሚያደርግ ጻድቅ ሰው አይገኝምና አገልጋይህ ሲረግምህ እንዳትሰማ በሚጫወቱበት ቃል ሁሉ ልብህን አትጣል። ብዙ ጊዜ ያበሳጫልና በብዙ መንገድም ልብህን ያስከፋታልና አንተ ደግሞ ሌሎችን እንደረገም ክታውቃለህና። ይህን ሁሉ በጥበብ ፈተንሁ ጠቢብም ሆናለሁ አልኩ። እርሷ ግን ከኔ ራቀች እርቃና እጅግ ጠልቃ ሳለች እርቃና እጅግ ጠልቃ ሳለች መርምሮ የሚያገኛት ማነው? አውቅና መረምር ዘንድ ጥበብን የነገሩን ሁሉ መደምደም የነገሩን ሁሉ መደምደም ያፈልግ ዘንድ የክፎችንም ስንፍናና እብደት አውቅ ዘንድ እኔ በልቤ ዞርኩ። እኔም ከሞት ይልቅ የመረረች ነገርን አገኘው። እርሷም ልቧ ወጥመድና መረብ የሆነ በእጆቿም ማሰሪያ ያላት ሴት ናት። በእግዚአብሔር ፊት ደግ የሆነ ከእርሷ ያመልጣል፣ ኃጢአተኛ ግን ይጠመድባታል። እነሆ ይህን ነገር አገኘው ይላል ሰባኪው። መደምደሚያን ለማግኘት አንዲቱን በአንዲቱ ጨምሬ ወደ ነገሩ ሁሉ መደምደሚያ ደርስ ዘንድ ብመረምር ነፍሴ የፈለገችውን አላገኘውም። ከሺህ ወንዶች አንድ አገኘሁ፣ ከእነዚያ ሁሉ መካከል ግን አንዲት ሴት አላገኘውም። እግዚአብሔር በጊዜው ሰዎችን ቅኖች አድርጎ እንደሰራቸው፣ እንሆ ይህም ብቻ አገኘሁ። እነርሱ ግን ብዙ እውቀትን ይሻሉ። መጽሐፈ መክብብ ምዕራፍ ስምንት አዋቂዎችን ማን ያውቃቸዋል? ቃላቸውን ስመተርጎም የሚያውቅ ማን ነው? የሰው ጥበቡ ፊቱን ታበራለች፣ በፊቱም ሀፍረት የሌለው ሰው ይጠላል። ልጅ ሆይ የንጉሥን አፍ ጠብቅ፣ ለመሐላ ቃልም አትቸኩል። የወደደውን ሁሉ ያደርጋልና ከፊቱ ሄድ፣ በክፉ ነገርም አትቁም። ንጉስ እንደመሆኑ ኃይል አለውና ይህን ስለምን ታደርጋለህ ማን ይለዋል? ትዛዝን የሚጠብቁ ክፉ ነገርን አያውቅም። ትዛዝን የሚጠብቅ ክፉን ነገር አያውቅም። የጠቢብም ልብ የፍርድን ጊዜ ያውቃል። የሰው እውቀት በእርሱ ላይ ታላቅ ስለሆነ ለነገር ሁሉ ጊዜና ፍርድ አለውና የሚሆነውንም ምንም የሚያውቅ የለም። እንዴትስ እንደሚሆን የሚነግረው ማን ነው? መንፈስን ለማስቀረት በመንፈሱ ላይ ሥልጣን ያለው ሰው የለም። በሞትም ቀን ሥልጣን የለውም። በጦርነትም ጊዜ ስንብት የለውም። ኃጢአትም ሰሪውን አያድነውም። ይህን ሁሉ በአንድነት አየሁ፣ ከፀሐይም በታች ወደ ተደረገው ሥራ ሁሉ ልቤን ሰጠው። ሰውም ሰውን ለመጉዳት ገዢ የሚሆንበት ጊዜ አለ። እንዲሁም ያን ጊዜ ሀጣን ወደ ጽኑ መቃብር ሲገቡ አየሁ። ከቅድስ ስፍራም ወጥተው ተለዩ፣ እነርሱም በከተማዋ ተመሰገኑ፣ እንዲህ ሰርተዋልና። ይህም ደግሞ ከንቱ ነው። ክፉን ከሚያደርጉ ወገን ፈጥኖ ክርክርን የሚያደርግ የለምና ስለዚህ የሰው ልጆች ልብ በእነርሱ ክፉን ለመስራት ጠነከረ። የበደለ ከጥንት ጀምሮ ከዚያም በፊት ኃጢአትን አድርጓል። እግዚአብሔርን ለሚፈሩት በፊቱም ለሚፈሩት ደህንነት እንዲሆን አውቃለሁና፣ ለኃጥእ ግን ደህንነት የለውም፤ በእግዚአብሔርም ፊት አይፈራምና ዘመኑ እንደ ጥላ አትረዝምም። ከፀሐይ በታች በምድር የሚደረግ ከንቱ ነገር አለ። በኃጥኣን የሚደረገው ስራ የሚደርስባቸው ጻድቃን አሉ፤ ለጻድቃንም የሚደረገው ስራ የሚደርስላቸው ኃጥኣን አሉ። ይህም ደግሞ ከንቱ ነው አልኩ። ከሚበላውና ከሚጠጣው ደስም ከሚለው በቀር ለሰው ከፀሐይ በታች ሌላ መልካም ነገር የለውምና እኔ ደስታን አመሰገንኩ። ይህም ከፀሐይ በታች ከድካሙ እግዚአብሔር በሕይወቱ ዘመን ለእርሱ የሰጠው ነው። ጥበብን አውቅ ዘንድ በምድር የሚሆነውንም ድካማ ይዘንድ ልቤን ሰጠው። በቀንና በሌሊት እንቅልፍን በዓይኑ የሚያይ የለምና ከፀሐይም በታች የተደረገውን ሥራ መርምሮ ያገኝ ዘንድ ለሰው እንዳይቻለው የእግዚአብሔርን ሥራ ሁሉ አየው። ሰውም ሊፈልግ እጅግ ቢደክም መርምሮ አያገኘውም። ደግሞም ጠቢብ ነው ይህን አወቅኩ ቢል እርሱ ያገኘው ዘንድ አይችልም። መጽሐፈ መክብብ ምዕራፍ ዘጠኝ ይህን ሁሉ በአንድነት ለልቤ ሰጠው ጻድቃንና ጠቢባን ስራዎቻቸውን በእግዚአብሔር እጅ እንደሆኑ ይህን ሁሉ ልቤ ተመለከተች ፍቅር ወይም ጥል ቢሆን ሰው አያውቅም ሁሉ ወደፊታቸው ነው በሁሉም ከንቱነት አለ የጻድቁና የበደለኛው የመልካሙና የክፉ የንጹሁና የንጹህና የርኩሱ መስዋዕትን የሚሰወውና የማይሰወው የመልካሙና እንዲሁ የኃጢአተኛው የመሃላኛውና እንዲሁ መሃላን የሚፈረው ድርሻ አንድ ነው ከፀሐይ በታች የተደረገው ክፉ ሁሉ ለሁሉ ነው የሁሉ ድርሻ አንድ ነውና ደግሞም የሰው ልጆች ልብ ክፋትን ትሞላለች በሕይወታቸው ሳሉ ሁከት በልባቸው አለ ከዚያም በኋላ ወደ ሙታን ይወርዳሉ ከህያዋን ጋር አንድነት ያለው ማንም ሰው ተስፋ አለውና ከሞተ አንበሳ ያልሞተ ውሻ ይሻላል ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም መታሰቢያቸውም ተረስቷልና ከዚህ በኋላ ዋጋ የላቸውም ፍቅራቸውና ጥላቸው ቅናታቸውን በአንድነት እንሆ ጠፍቷል ከፀሐይ በታችም በሚሰራው ነገር ሁሉ ለዘላለም ድል ፈንታ ከእንግዲህ ወዲህ የላቸውም። እግዚአብሔር ስራህን ተቀብሎታልና ና ጀርሃን በደስታ ብላ፣ በበጎ ልቡናም የወይን ጠጅህን ጠጣ። ሁልጊዜ ልብስህ ነጭውን ቅባትም ከራስ ላይ አይታጣ። በሕይወትህ አንተም ከፀሐይ በታች በምትደክምበት ድካም ይህ ድል ፈንታህ ነውና ከንቱ በሆነ በሕይወትህ ዘመን ሁሉ ከፀሐይ በታች በሰጠህ በከንቱ ዘመንህ ሁሉ ከምትወዳት ሚስትህ ጋር ደስ ይበልህ አንተ በምትሄድበት በሴዎል ስራና ሀሳብ እውቀትና ጥበብ አይገኙምና እጅህ ለማድረግ የምትችለውን ሁሉ እንደ ኃይልህ አድርግ። እኔም ተመለስኩ፣ ከፀሐይ በታችም ሩጫ ለፈጣኖች፣ ጦርነትም ለኃያላን፣ እንጀራም ለጠቢባን፣ ባለጠግነትም ለአስተዋዮች፣ ሞገስም ለአዋቂዎች እንዳልሆነ አየሁ። ጊዜና እድል ግን ሁሉን ያገናኛቸዋል። ሰውም ጊዜውን አያውቅም። በክፉ መረብ እንደተጠመዱ አሳዎች ነው፣ ይቅርታ፣ በወጥመድም እንደተያዙ ወፎች እንዲሁ የሰው ልጆች በክፉ ጊዜ በድንገት ሲወድቅባቸው ይጠመዳሉ። ከፀሐይ በታችም ጥበብን አየሁ፣ እርሷን በእኔ ዘንድ ታላቅ ናት። ታናሽ ከተማ ነበረች፣ ጥቂቶች ሰዎችም ነበሩባት። ታላቅ ንጉሥም መጣባት ከበባትም፣ ታላቅ ግንብም ሰራባት። ጠቢብ ድሃ ሰውን በውስጧ ተገኝባት፣ ያችንም ከተማ በጥበብ ዋዳ ናት። ያን ድሃ ሰው ግን ማንም አላሰበው። እኔም ከኃይል ይልቅ ጥበብ ትበልጣለች፣ የድሃው ጥበብ ግን ተናቀች፣ ቃሉም አልተሰማችም አልኩ በስንፍና ከሚፈርዱ ፈራጆች ጩኸት ይልቅ የጠቢባን ቃል በጸጥታ ትሰማለች። ከጦር መሳሪያዎች ይልቅ ጥበብ ትሻላለች። አንድ ኃጢአተኛ ግን ብዙ መልካምን ያጠፋል። መጽሐፈ መክብብ ምዕራፍ አስር የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል። በስንፍናም ካለ ታላቅ ክብር ይልቅ ትንሽ ጥበብ ትበልጣለች። የጠቢብ ልብ በስተቀኙ ነው፣ የሰነፍ ልብ ግን በስተግራው ነው። ደግሞም ሰነፍ በልቡ ፈቃድና መንገድ በሚሄድ ጊዜ አይምሮ ይጎድለዋል፣ የሚያስበውም ሁሉ ስንፍና ነው ትዕግሥት ታላቁን ኃጢአት ያስተሠርያልና፣ የገዢ ቁጣ የተነሳብህ እንደሆነ ስፍራህን አትልቀቅ። ከፀሐይ በታች አየሁት ክፉ ነገር አለ፣ እርሱም ከገዢ ባለማወቅ የሚወጣ ስተት ነው። ሰነፍ በታላቅ ማዕረግ ላይ ተሾመ፣ ባለጠጎች ግን በተዋረደ ስፍራ ተቀመጡ። አገልጋዮች በፈረስ ላይ ሲቀመጡ፣ መኳንንትም እንደ አገልጋዮች በምድር ላይ በእግራቸው ሲሄዱ አየው። ለባልንጀራው ጉድጓድን የሚምስ ይወድቅበታል፣ ቅጥርንም የሚያፈርስን እባብ ትነድፈዋለች። ድንጋይን የሚፈነቅል ይታመምበታል፣ እንጨትንም የሚፈልጥ ይጎዳበታል። ምሳሮ ከዛቢያው ቢወልቅ ሰውየው ፊቱን ወዲያና ወዲህ ይላል፣ ብዙ ኃይልም ያስፈልገዋል። ጥበብ ግን ለብርቱ ሰው ትርፉ ነው። እባብ ቢነድፍ ባለመድኃኒትም ባያድን ባለመድኃኒቱ አይጠቀምም። የጠቢብ ሰው የአፉ ቃል ሞገስ ናት፣ የሰነፍ ከንፈሮች ግን ራሱን ይውጡታል። የአፉ ቃል መጀመሪያ ስንፍና ነው፣ የንግግሩም ፍጻሜ ክፉ ነው። ሰነፍ ነገርን ያበዛል፣ ሰውም የሆነውንና ወደፊት የሚሆነውን አያውቅም። ከእርሱ በኋላ የሚሆነውንስ ማን ይነግረዋል? የሰነፍ ድካሙ ያሰቃየዋል፣ ወደ ከተማ መሄድን አያውቅምና። ንጉሥሽ ሕፃን የሆነ መኳንንቶችሽም ማልደው የሚበሉ አንቺ ሀገር ሆይ ወዮልሽ! ንጉሥሽ የጌታ ልጅ የሆነ መኳንንቶችሽም ለብርታት በጊዜ የሚበሉ የማያፍሩም አንቺ ሀገር ሆይ የተመሰገንሽ ነሽ። በሰዎች ስንፍናና በወዘኔነት የቤት ጣራ ይዘብጣል፣ በእጆች ስንፍና ቤት ያፈሳል። ሰነፎች ሰዎች እንጀራን ለሳቅ ያደርጉታል፣ የወይን ጠጅም ሕያዋንን ደስ ያሰኛል። ሁሉም ለገንዘብ ይገዛል። የሰማዩ ወፍ ቃልህን ያወጠዋልና ክንፍ ያለውም ነገርህን ያወረዋልና። በልብ ሀሳብ እንኳን ቢሆን ንጉሥን አትሳደብ በመኝታ ቤትህን ባለጠጋን አትሳደብ። መጽሐፈ መክብብ ምዕራፍ 11 እንጀራህም በውሃ ፊት ላይ ጣለው፣ ከብዙ ቀን በኋላ ታገኘዋለህና። ለሰባት ደግሞም ለስምንት ዕድል ፋንታን ስጥ፣ በምድር ላይ የሚሆነውን ክፉ ነገር ምን እንደሆነ አታውቅምና። ደመናት ዝናን በሞሉ ጊዜ በምድር ላይ ያፈሱታል። ዛፍም ወደ ደቡብ ወይም ወደ ሰሜን ቢወድቅ ዛፉ በወደቀበት ስፍራ በዚያ ይኖራል። ነፋስን የሚጠባበቅ አይዘራም፣ ደመናትንም የሚመለከት አያጭድም። የነፋስ መንገድ እንዴት እንደሆነች አጥንትም በርጉዝ ሆድ እንዴት እንድትዋደድ እንደማታውቅ እንዲሁም ሁሉን የሚሰራውን የእግዚአብሔርን ሥራ አታውቅም። ይህ ወይም ያ ማናቸው እንዲበቅል ወይም ሁለቱ መልካም እንደሆኑ አታውቅምና በማለዳ ዘርህን ዝራ፣ በማታም እጅህን አትተው። ብርሃን ጣፋጭ ነው፣ ፀሐይን ማየት ለዓይን መልካም ነው። ሰው ብዙ ዘመን በሕይወት ቢኖር በሁሉም ደስ ቢለው የጨለማውን ዘመን ያስብ፣ ብዙ ቀን ይሆናልና የሚመጣውን ነገር ሁሉ የሚመጣውም ነገር ሁሉ ከንቱ ነው። አንተ ጎበዝ በጉብዝና ደስ ይበልህ፣ በጉብዝናህም ወራት ልብህን ደስ ይበለው፣ በልብህም መንገድ አይኖችን በሚያዩት ሂድ። ዳሩ ግን ስለዚህ ነገር ሁሉ እግዚአብሔር ወደ ፍርድ እንዲያመጣህ አወቅ። ሕፃንነትና ጉብዝና አለማወቅም ከንቱ ናቸውና ከልብህ ቁጣን አርቅ፣ ከሰውነትም ክፉ ነገርን አስወገድ። መጽሐፈ መክብብ ምዕራፍ 12 የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ። ደስ አያሰኙም የምትላቸው ዓመታት ሳይደርሱ ፀሐይና ብርሃን ጨረቃና ከዋክብትም ሳይጨልሙ፣ ደመናትም ከዝናብ በኋላ ሳይመለሱ፣ ቤት ጠባቆች በሚንቀጠቀጡበት፣ ኃያላን ሰዎችን በሚጎብጡበት፣ ጥቂቶች ሆነዋልና ፈጭታዎች ስራ በሚፈቱበት፣ በመስኮትም ሆነው የሚመለከቱ በሚጨልሙበት፣ በአደባባይም ደጆች በሚዘጉበት ቀን የወፍጮ ድምፅ ሲላሽ ከወፍ ድምፅ የተነሳ ሰው ሲነሳ ዜማም የሚጮው ሴቶች ልጆች ሁሉ ዝግ ሲሉ ከፍ ያለውን ተመልክተው ደግሞ ሲፈሩ ድንጋጤም በመንገድ ላይ ሲሆን ለውዝም ሲያብብ አንበጣም እንደ ሸክም ሲከብድ ፍሬም ሳይበተን ሰው ወደ ዘላለም ቤቱ ሲሄድ አልቃሾችም በአደባባይ ሲዞሩ የብር ድሪ ሳይበጠስ የወርቅም ኩስኩስ ሳይሰበር ማድጋውን በምንጭ አጠገብ ሳይከሰከስ ወደ መስኮት የሚያዩ ዓይኖች ሳይጠፉ የአደባባይ ደጆች ሳይዘጉ ስለ ቃላት ድንጋጤ ከጠላት ቃል የተነሳ የሚጮሁ ሳይነሱ በአዳም ልጆች ሁሉ ወዮታ ሳይሆን ወደ ላይም ሳይመለከቱ በመንገድም ፍርሃት ሳይመጣ እሳትም ወደ ላይ ከፍ ማለትን በወደደ ጊዜ ሳይታይ በአደባባይ ልብሶ ሳይሰማ የብር መልኩ ሳይለወጥ የወርቅም መልኩ ሳይጠፋ መንኮራኩሩን በጉድጓድ ላይ ሳይሰበር አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ በስጋም በነበረበት ጊዜ መልካም ወይም ክፉ ቢሆን ስለሰራው ሁሉ መልስ ሳይሰጥ ፈጣሪን አስብ። ሰባኪው አለ፣ ሁሉ ከንቱ የከንቱ ከንቱ ነው። ሰባኪውም ጠቢብ ስለሆነ ለሕዝቡ እውቀትን አስተማረ። ጆሮውም እንቆቅልሽን መረመረ። ሰባኪው የሚያማረውን በቅምም የተጻፈውን እውነተኛውንም ቃል መርምሮ ለማግኘት ፈለገ። የጠቢባን ቃል እንደ በሬ መውጊያ ነው። የተሰበሰቡትም ከአንድ እረኛ የተሰጡት ቃላት እንደተቸነከሩ ችንካሮች ናቸው። ከዚህም ሁሉ በላይ ልጅ ሆይ ተግሳጽን ስማ። ፍጻሜ የሌላቸው ብዙ መጻሕፍትን አታድርግ፤ እጅግም ምርምር ሰውነትን ያደክማል። የነገሩን ሁሉ ፍጻሜ ስማ፤ ይህ የሰው ሁለንተናው ነውና፣ እግዚአብሔርን ፍራ፣ ትእዛዙን ጠብቅ። እግዚአብሔር ስራን ሁሉ የተሰወረውንም ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና። መጽሐፈ መክብብ ተፈጸመ። መኃልየ መኃልይ ዘሰሎሞን ዘሰሎሞን ይቀጥላል። ረድኤተ እግዚአብሔር አይለየም።